ትዝታችን በኢቤስ እንደምን ሰንብታችሁልኛል አቤት ደስታዬ የኔ ሰላምታ ወደ እናንተ ሲጋባ የእናንተ ደስታ ወደ እኔ ሲመጣ መሀል ላይ ምን ያገናኘናል አቦ ትዝታ ያ ነው እንግዲህ ትዝታችን በኢቤስ የምንለው ለማንኛውም በትዝታችን በኢቤስ ዛሬ ልደት አካባቢ ብቅ ብለናል ከኋላ መኪና አለ መኪናው መጀመሪያ እናሳልፋለን እናሳልፋለን እናሳልፋለን እናሳልፋለን እናሳልፋለን እናሳልፋ አህለን ሳለን አህለን ሳለን ሰላም ብለናል ሰላም ብለናል ሌሎች የትዝታችን ቤተሰቦች አግኝተናል። ጥሪ ተደርጎን የመጣ ነው። እነማን ናቸው የሚለው በእውነት ነው ምላቸው አላቃቸው። ማን ይሁኑ ምን ይሁኑ አላውቅም፣ ግን ምንድን ነው የቀድሞ የቡልጋሪያ ተማሪዎች ናቸው የሚል መረጃ ደርሶኛል። አንድ እንግዲህ በሶሻሊዝም ርዕዮተ ዓለም ጊዜ ኢትዮጵያ ከተለያዩ ሶሻሊስት ሀገሮች ጋር የነበራት የእውቀት እንዲሁም ደግሞ የአንዳንድ ነገሮች ትስስር ነበር። ለምሳሌ ሩሲያን ራሽያን እናነሳለን። አንዷ ሌላ በጣም የምትጠቀሰው ኩባ ናት። የኩባ ተማሪዎች ኢትዮጵያውያን ሆነው ኩባ የተማሩ በጣም በርካታ ተማሪዎች አሉ። ቡልጋሪያ ሌላው ተጠቃሽ የሶሻሊስት አገር ነበረች። ስለዚህ ወደ ቡልጋሪያ ዛሬም ሄደው የተማሩ አሉ። ስለዚህ ዛሬ አርባኛ ዓመታቸውን ሊያከብሩ ነው። ስለዚህ አርባ አመት ሞልቷቸዋል። በጣም ትልቅ ዝግጅት እንደሆነ አስባለሁ። ከዝግጅቱ ባሻገር ከተለያየ ቦታ የሚመጡ ቡልጋሪያ የተማሩ ተማሪዎች የቀድሞ ተማሪዎች አሉ ብለውኛል። አዲስ አበባ አብዛኞቹ፣ ሌሎቹ ደግሞ ከክልል እንዲሁም ደግሞ በውጭ ሀገር የሚኖሩ የቡልጋሪያ ተማሪዎች ትልቅ ህብረት እንዳላቸው ሰምቻለሁ። ስለዚህ እንገባና ድግሱን አብረን እንቋደሳለን። ትዝታውንም እንደዚያው። ትዝታችን በኢቢኤስ አርባኛ አመት የቀድሞ የቡልጋሪያ ተማሪዎች እንዴ ነስተልኝ፣ እንዴ ነስተልኝ፣ እንኳን ደህና መጣችሁ። እንዴት ናችሁ? አማን ናችሁ? ሰላም ናችሁ? በጣም ደስብል እግ ስልክ ነ የንተዋወቀ ቡልጋሪያ ነት ነል ተገናኝተናልልጋሪያ ካቹልካ የቋንቋ ትምህርት የተማርንበት ነው። ይሄ የምታዩት ፍላግ የትምህርት ቤቱ ኢንቫይሮመንት ነው። ይሄ ወንዶች ማደሪያ ነው። እቺ ሐኪም ቤታችን ነች። ይሄ ድልድይ እያቋርጠን ምግብ ቤትና ትምህርት ቤት የምንማርባት ነው፣ ቋንቋ የምንማርበት። ይሄ የገበያ ማዕከላችን መንገድ ዳር ያለው እንግዲህ አንዳንዴ ሲደብረን ሄደእንች ለስላስተዋንም ቀጭ አድርገን ወደ ክላስ የምንገባበት ነው። ይሄ ወደ ልክ ወደ ትምህርት ቤቱ ስትገባ ካቹልካ ይላል። ይሄኛው በቡልጋሪኛ ነው። ይሄኛው በእንግሊዘኛ ነው። ይሄ ታፔላ በቀጥታ ከዛው የተላከ ነው። የትምህርት ቤቱ ታፔላ ነው። እና ትምህርት ቤቱ ዙሪያውን ያለው በጋራ በሸለቆ የተከበበ ነው። ከትምህርት ቤት ውጭ ሌላ ምንም ነዋሪ የለበትም። በጣም ግሪን ኦቨር ግሪን ነው። ደስ የሚል ነው። ባጠገቡ አንድ ወንዝ ያልፋል። ለዚህ የቡልጋሪያ የቀድሞ ተማሪዎች መሆናችሁን ለተመልካቾች ነግረን ነበረ። እንዴት ነው? ዝግጅቱ ተጀምሯል። ተጀምሯል። በጥሩ ሁኔታ እየሄደ እኛም እየጠበቅናችሁ ነው። አላረፈዳችሁ። አልተበላ ማረል መስ አልተበላ እየጠበቅናችሁ። እውነት ነው። ስንት በሬ ተጣለ? አንድ ነው። አንድ እንዳቅምቲ። ስለዚህ ከነብሮ ይደርሰናል ከፈለከው ለኢቢኤስ ምንም የምናስቀረው ነገር የለም። ሁሉንም እኩል እንቋደሳለን። ኢቢኤስም ለእኛ ትኩረት ሰጥቶ ይሄንን አርባኛ ዓመት የመተዋወቅና የመገናኘት ወቅትን ስላገኘ በጣም ከልቤ አመሰግናለሁ። ኢቢኤስ የህዝብ ነው። እናመሰግናለን። እንግዲህ በ1977 ይሄን ነው። ዛሬ ልክ አርባኛ ዓመታችን እንኳን አደረሳቸው። አቶቶ ወርቅነህ እንደምን ሆት ደህና ነዎት? እግዚአብሔር ይመስገን። እንኳን አደረሰው። እንኳን ብሎ አደረሰ። መልካም። ስለዚህ ከእርስዎ ምርቃት ልንጀምር ነው ማለት ነው። እሺ። እንኳን ለአርባኛ አመት የኢትዮጵያ ወጣቶች ወደ ቡልጋሪያ የሄዱበት አርባኛ አመት ለማክበር አበቃችሁ፣ እንኳን አደረሰ። እንዲሁ በሰላም እንደመጣችሁ እግዚአብሔር በሰላም ወደ ቤታችሁ ይመልሳችሁ። የዛሬ አርባ አመት ስንገናኝ ወጣቶች ነበር አይደል? ዛሬ ግን ሁላችንም መራቂዎች፣ ሽማግሌዎች ሆነናል። እንኳን ለዚህ ያደረሰን። ይሄንን ለማዘጋጀት ከጠዋት ማታ፣ ቀን ለሊት ሳይሉ የለፉ ወንድሞቻችን አገር ውስጥም ሆኖ ውጭም ሆኖ የረዱን እግዚአብሔር እድሜና ክብር ይስጣቸው። እናንተም እድሜና ክብር ይስጣችሁ። ልጆቻችሁ ይደጉ ተመንደጉ ብዙ ተባዙ አገራችን ሰላም ያርግልን። እግዚአብሔር ሁላችንም ይጠብቀን። ኢትዮጵያን እግዚአብሔር ሰላም ያርጋት። አመሰግናለሁ። ትዝታችን በኢቢኤስ ነው። አርባ ዓመታት ተነፋፍቀው የተገናኙ ናቸው። በአርባ ዓመታት ውስጥ በተለያየ ጊዜ ሲገናኙ ትዝታን የተቋደሱ ናቸው። ለማንኛውም ሁላችሁም እንግዲህ በታናሽነት ነው ዝቅ ብዬ እንኳን አደረሳችሁ ለማለት እወዳለሁ። እዚህ ውስጥ የምናየው እንግዲህ ሁለት ሶስት ጄኔሬሽን፣ ሁለት ሶስት ትውልድ የምናይ ይመስለኛል። አንዷ የእኛዋ የኢቢኤስ ዜና አንባቢያችን እጅግ ተወዳጇ እህታችን የእርሷም እናት እንዳሉ ሰምተናል ውቢት፣ ውቢት ያደርጋል ከካሜራ ጀርባ ሰላም በለንሻል። ቀንን የሚሰጥ ጊዜን የሚሰጥ ታሪክን፣ ትዝታን የሚሰጥ ያንን እንድናወጋ፣ እንድንነጋገር፣ እንድንጫዋወት፣ ሰላም እንድንባባል፣ እንድንተቃቀፍ፣ ያን ዘመን እንድናነሳ ሁሉ የሚሆነው በአምላክ ቸርነት ነው እና በድጋሚ እንኳን ለዚህ ቀን አደረሳችሁ እንላለን። ትዝታን የሚያወጉንን አንድ ሁለት ሶስት ሰዎች መረጥ መረጥ እያደረግን ከወንድም ከሴትም ትዝታችንን እንጫወታለን ማለት ነው። እንግዲህ ቡልጋሪያ ስንሄድ አርባ አመት ወደኋላ ነው የምናስበው። እስኪ የመጀመሪያውን እናስበው አውሮፕላን ላይ ገብተን የደረሰብንን ነገር ያቺ የቀመስናት ነገር፣ ግማሹ ደግሞ ተነስቶ የሚንቆራጠጥ መስቶ በአውሮፕላን ላይ የደረሰበት ችግር የመጀመሪያ ከአራት መቶ በላይ ሰው ተነስተን ሶሻሊዝም ልኮን እንድንማር እንድንሰጠ ከሁሉ ክፍለ ሀገር። አሁን ኤርትራያኖች ፕሮግራም ሲያዩ እንዴት ነው የሚሰማቸው ከእኛ ጋር የነበሩት ከኢትዮጵያ ውጭ ያሉትስ እንዴት ነው የሚሰማቸው? ያሳለፍነውን ነገር ብዙ ነው ያሳለፍነው። ቡልጋሪያ ከገባን በኋላስ ምንድን የሆነ ነው? የመጀመሪያውን ሲያስታውሱት፣ እንደነሱ ባህል እቃችንን በሙሉ አራግፍን አስቀመጥን። ባዷችንን፣ እንደነሱ ባህል ተጣጥበን የገባነው እንዲህ፣ ልብሳችን ውሰዱ። ይዘን የመጣነውን ሽሮችን፣ በርበሬያችን፣ ሚጥሚጣችን ስል የነበረው ትዝ ይላችኋል። ከዛ በኋላ ገባን እየኖርን አሳለፍን። ካቹልካ ቋንቋ ትምህርት የነበርን ጊዜ እዛ ላይ ምን ገጠመን? ኢትዮጵያዊ በባህሪው ወተት ይወዳል። የእርጎ ነገር መከራ ነው። ለእኛ የሚሰጠው ለሁሉም የሚሰጠው አንዳንድ እርጎ ነበር። እኛ እርጎ ስለምንው የሰውን ሁሉ እየወሰድን ኃላፊያችን ስማቸው ልታሳውስ ይላላችሁ እንዴ? ምን ሆነ ይሄ እርጎ የሚሰጣችሁ አንዳንድ እንዴት ያልቃል ይላሉ። ሁሉ ሁለት ሶስቱን እርጎ እየጣፈጠው እየጠጣ ሁላችንም፣ ገጠር ወጣ ብለህ የበግ ርቢ በጎች ናቸው ያሉት። ምንድን ናቸው ስንል፣ እዛ ምን አሉን? እነዚህ በጎች እኮ ወተት የምጠጡት የእነሱን ነው አሉ። ደነገጥን። በሚቀጥለው ቀን ያን ርጎ የሚጠጣው ሰው ጠፋ። ማን ይጠጣው? ሁሉም ትን አድርጎ፣ ብዙ እውቀት ገብተናል። አግብተናል፣ ወልደናል፣ አያትም የሆኑ ሰዎች ያለን፣ እዚህ ውስጥ ያለን ሰዎች ለዚህ እንደርስ ምክንያት የሆኑት ግርማና ጓደኞቹ በጥረት እዚህ አድርሰውናል።

መቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ። እናመሰግናለን። ቀጣዩ ትዝታ የሚያመራ ወደ አቶ አያሌው ጌታቸው። የት አለ አቶ አያሌው ጌታቸው? እንኳን አደረሰው። እግዚአብሔር የተመሰገነ አባታቸው በእውነት እግዚአብሔር እናመሰግናለን። እግዚአብሔር ለዚህ ስላበቃል አርባ አመት ሙሉ በተለያየ ምክንያት ተለያይተን እንደገና አርባ ዓመት ሞልተን ስለተገናኘን እግዚአብሔር እናመሰግናለን። ማለትም ካቹልካ ማለት የቋንቋ የምንማርበት ቋንቋ የቡልጋርኛ ቋንቋ የተማርንበት ቦታ ነው። ያንን ጨርሰን ትምህርቱን ጨርሰን ስንወጣ ሁላችንም በየክፍለ ሀገር በየሞያችን ተመድበን ከካቹልካ የጀመረ ግንኙነት ከጓደኞቻችን ጋራ በባቡር በመገናኘት ቀጠለ። ሶፊያ ያሉትን እህቶቻችን ሶፊያ ማለት ቡልጋሪያ ውስጥ ያለች የዋና ከተማ፣ እዚያ ከተማ ያሉት እህቶቻችን ሴቶች ብቻ ነበሩ። ቅርታ ሳረሰው ቡልጋሪያ የጋብሮ ምድር የሚል ሶፊያ ሴቶች ብቻ ነበሩ እና የሴቶቹ ዘበኛ ያለች ማይኮ የምትባል እና ወንዶች አይገቡም። እነሱ ዶርም እና የእንግዳ መቀበያ አለ እና ሴቶች የምኝታ ዶርማቸው ወይ መኖሪያ ዶርማቸው ወደ ላይ ነው እና መሀል ላይ የእንግዳ መቀበያ አለ። ወንዶች ሲመጡ ምግባቸውን ምግብ ይዘው ታች ነው የእንግዳ መቀበያ ነው የምትመገበው። ከዛ በኋላ ወደ ላይ መሄድ አይቻልም ክልክል ነው በጣም እና ሴትዮዋ እዛ ቁጭ ብላ ነው የምትመለከተው። አልፈህ ከሄድክ በቃ በቃለህ። እና በዚህ አይነት ሁኔታ እንትን ስትል አንድ ጊዜ እናንተ ኢትዮጵያኖች ምንድን ነው ችግራችሁ? እስቤቴያ አበባ እንኳ ይዛችሁ አትመጡም፣ ዝም ብላችሁ ብትበሉ ነው የምትመጡት እንደገና ደግሞ ፖዳረክ ስጦታ ለምንድን ነው ይዛቸው የማትመጡት? ዝም ብሎ ባዶ እጃቸውን እንደዚህ እየተወዛወዛችሁ ትመጣላችሁ። በቃ ስጦታ ይዘሃል አልያዝክም ሂድ ወደ እዛ ነው የምትለው። በቃ ከባድ አለች። እና ይህን አስታውሳለሁ። አንድ ቀን ፍተሻ መጣች። ኖርማል ልብስ ነው የለበስኩት። በእንትን ወጣሁ፣ በበረንዳ ወጣሁ። በረዶ ነው አገሩ። እና በዛ በረዶ እዛ በረንዳ ላይ ቆምኩ፣ እሷ እስከምትሄድ እሷ ደግሞ ወሬ ከጀመረች እዛ ቁጭ ብላ ነው ምስገ አትወጣም። እና ይሄ ሰውነቴ ደነዘዘ በቃ በሙሉ ይሄ በረዶ እንትን ብርዱ። እና ከብዙ ስቃይ በኋላ በጸሎት ስትሄድል ተመልሽ የገባው እና እንደዚ አይነት ታሪክ ነበረ። ያው ወንድማችንም ወርቅነህ አንዱ ተዋናይ ነበረ በፊት ጓደኛዬ። የዛሬ ደግሞ ባልተቤቴ ቡልጋሪያ በባቡር ነዋ የቡልጋሪያው አካፑልኮ አካፑልኮ። እንኳን አደረሰሽ። ደህና ነሽ? ታዲያስ ማን ልበል? ሀብታም፣ እንዴት ነው? አበባ ይዞ መጥተዋል። ስለዚህ ቡልጋሪያ ላይ የተጀመረ ፍቅር ትዳር ሆኖ እዚህ ደርሳቸዋል። ምናልባት ልጆች አንድ ልጅ አላቸው። አሁን እሱ የህግ መምህር ነው። እግዚአብሔር ረርቶናል። እዚህ ያለውንም በሙሉ ረርቶ። ካቹልካው አካፑልኮ በባቡር ነበር እንቅስቃሴው። በባቡር አንዳንድ ጊዜ በህልሜ ባቡሩ ሲያመልጠኛ ሲፈታ ትርጉሙ ምንድን ነው? ጌህልሙን አንድ ጊዜ ደግሞ እንደዚህ ሆነ። እኛ ብቻ ብዙዎች፣ አሉ። ብዙ ባለትዳሮች አሉ። እሺ ሁሉም ነው። ንዴእንቺ ባልማን ነው ጋሽ ወርቅነህ፣ ብራቮ ብራቮ ብራቮ። እሺ፣ እውነት ፕሮፌሰር ልጅ አድርሰዋል። እሰይ፣ እግዚአብሔር የተመሰገነ። አንዴ ቁሙልን፣ ጥንድ ጥንዶች እዚሁ ላይ ባላችሁበት ቁሙልን። ሌላ ጥንዶች ጎል ኦረመለው። በቃ እግዚአብሔርን አመስግኑላቸው። እንግዲህ በዚህ ይሄ ቀላል ነገር አይደለም እንዴ! ፍቅር ተገላለጡ እንጂ በቡልጋሪያ በቡልጋሪያ አይ ላቭ ዩ ሲነሴሰርዲ ሙሚቼትሲጎያሞ አሰምፖ ምላክ ኦቴቤ ኛማዳ ዛብራቢሽ ኦትሜኔ ምኖጎ ቢቻም ቤ ትዝታውን እግረ መንገድ ያጫውት ማነ ስሙ እ ጌተነ መለስ ይባላል። ቡልጋሪያ እንደሄድን መቼም ሁላችን ፍቅር ነበረን በፋሲካ ሰሞን ነበር ከቹልካ የገባ ነው የባህል ልብሳችንን ለብሰን እጹብ ድንቅ አሰኝተናል በጣም ደግሞ ሁላችንም ወጣት ሆነን ውቦች ነበርን እና ከፍያፍ ነበር የሚሉን ብራውንሽ ከለር ነው የሚሉት ቆዳችንን በጣም ይወዱታል እና ከሌሎች አፍሪካውያኖች እች የተለየን በመሆናችን ለእኛ ልዩ ክብር ነበራቸው ከዛም ከቋንቋ ትምህርት ቤት ከወጣን በኋላ በየ ክፍላተ ሀገሩ ለምሳሌ እኔ ወደብ ከተማ ቡርጋስ ነው የደረሰኝ። እዛ በምንሄድበት ሰዓት ቱሪስቶችም ይምጡ ምንም ይምጡ፣ ከሌሎች አፍሪካውያኖች፣ ናይጄሪያኖች፣ ኩባዎች፣ ኒካራጓ፣ አፍጋኒስታኖች የተለያየ ያለ ነው። ከሁሉም አብልጠው እኛ ኢትዮጵያውያኖችን በጣም ይቀርቡናል። ከላላችን በጣም ስዊት ነው። እውነቴ ነው የምነግረው። እኔ የደረሰብኝን ነው፣ ሁላችን የምናቃለን እና ፎቶግራፍ ለመነሳት ሁሉ በበጋ ሰዓት በቲሸርት በምናምን ነው የምንሄደው። እኛ ደግሞ መቼም ለምዶብን ፕሮቶኮል እንጠብቃለን። ከእኛ ጋር ፎቶ ለመነሳት ከፖላንድ ከጀርመን የሚመጡ ከምስራቅ ጀርመን ብዙ ናቸው። የእኛ ከለር በጣም ተፈላጊ ነው ው ተመልከቱ ይላሉ። ቆዳቸውን ቢች ጨዋማ ባህር ነው እና እዛ ላይ ተኝተው ራቁሳቸውን ይላላጣል ቆዳቸው ው እንደናንተ ሆነ ቆዳችን እስከማለት ይደርሳሉ። የእኛ ቆዳ ይህን ያህል ተፈላጊ ነበር። ቡርጋስ ከጥማ ውስጥ እኔ ደግሞ የምታወቀው ያው በዱለኝነት ነው። ከአጥናፍ እስከ አጥናፍ ነው፣ ሬስቶራንት ተበጠበጠ ነው። ይኸው እሱም አለ። እሱ ባለበት ፖሊስ መጥቶ ቶዚሌ ኦስታቪ ነገ ሀይደ ድረት ትርግባሜ ብለው የሚሄዱበት ጊዜ አለ። ለምን ዘረኝነት አልወድም። አሁን ይህን ሁሉ ለማውላት የበቀን እግዚአብሔር ይመስገን። ጭርነቱ ለዚያ በቃ የሞቱትን ያለፉትን ነፍስ ይማርልን። እኛ ቆመን እናወራለን፣ ብዙ አሳልፈናል። አሁን ዛሬ ሽበት ምንጥልም በዛን ሰዓት ግን ወፍር ግፍ እርጌዎች፣ እግዚአብሔር፣ እዚህ ያለነው ሁሉ ቡልጋሪያ ሄደን ከመጣን፣ እዛም ሆናችሁ የተገናኛችሁ የወለዳችሁ ዘራችሁ ይባረክ፣ የልጅ ልጆቻችሁ የልጅ ልጅ ያሳያችሁ። ልጅ ባይኖረኝም የእናንተ ልጆች በሙሉ የእኔ ልጆች ናቸው። ይሄን አምናለሁ። ፈጣሪ ልጆቻችሁን፣ ቤተሰቦቻችሁን ይባርክ። እኔን አዞ አለሁ ልጄ ብላ የምታበላኝ የምታጠጣኝ የምታለብሰኝ የምታስጌጠኝ የምታሽቀረቅረኝ የምታክመኝ ድንግል ማርያም እናቴ ናት። ከእናንተ ጋር ትሁን። አዜብ አዜቢና መለስ እስኪ እንበል። ወደ ቡልጋሪያ ካቹልካ ወደ ኋላ 40 ዓመት መሄድ ማለት እንግዲህ በጣም ከበድ ይላል። ሆኖም ግን ያን ጊዜ ስላችሁታል ራሳችሁን ምን ምን አይነት ልጆች እንደነበርን። ሁሉም ከየቤቱ ወጥቶ የሄደ ነበረ እውነት ለመናገር እና ብዙ ነገሮች የሚጨንቁን ነበር። በተለይ ሴቶቹ ከዛም ከመቶ ፐርሰንት አውጭለት ቢባል ለዚህ ሰው ዘጠና ዘጠኝ ነጥብ ዘጠኝ መዋደድ አለ በእውነት ምንም አይሰበስበንም። ማንም ከማንም ምንም ነገር ፈልጎ አይመጣም። ሁሉም ፍቅር ስቦት ነው የሚመጣው። ውጭም ያሉ እህቶቻችን ወንድሞቻችን የሆነ ነገር ሲሰሙ እጆቻቸው በፍጥነት ይዘረጋሉ። የመጀመሪያ ጊዜ ስንለያይ ማለት ነው ቡልጋ ያለን ስንለያይ ቡልጋ ማለት ቡልጋሪያ አዎ ባጭሩ ስንጠራው ነው ይሄ ሜሪላንድ እንትን እንደሚለው ማለት ነው አገረ ማርያም እና በየክፍለ ሀገሩ ስንበታተን 500 አካባቢ ነበርንና ሁሉም ወንዱም ሴቱም ተላቅሶ ነው የተለያየው ከዚህ ስትሄዱ አንድ ላይ ነው ሄዳችሁት አይ በሶስት ፌዝ አዎ እዛ ግን ስንበታተን እኩል ነበርና ቡልጋሪያኖቹ እስኪገርማቸው ድረስ የት የምትሄዱ መስሏችሁ ነው እስኪሉ ድረስ ግን ይህን ያህል ፍቅር በገንዘብና በጉልበት ቤት እስከ መስራት ሕክምና እስከ ማውጣት እስከ መርዳት ወንድሞች ያግዙኛል እስከ አንድ ነጥብ ድረስ ተሰብስቦ የተደረገበት ነው። ይሄ ቀላል አይደለም። ያው የወጣትነት ጊዜ እንግዲህ የዳር ናቸው አሉ የወለዱ አሉ የታረሱ ማለት ነው። እዛ የመጀመሪያዋ ብርቅዬ ልጃችን የእናንተ ጋዜጠኛ እናቷ ስትሄድ ጎረቤቷ ላለው ሰው አደራ ተሰታ ነው የምትሄደው። የድሮ የኢትዮጵያ ባህል ማለት ነው። እኛ በየጎረቤት አደል ያደግ ነው ጉቢት እንደዛ ነበር ያደገችው። ከዛ እሷን አይተው የቀኑ መንታ ወለዱ መሰለኝ መንታ ይሁን አንድ ተወለደ። አዎ እና በጣም ወርቅ ጊዜ አሳልፈናል። ስቲል ና ወርቆች ነን፣ እስካሁን ወርቆች ነን። እውነት በካናዳ ያላችሁ እህት ወንድሞቼ፣ እስከ ልጆቻችሁ የልጅ ልጅም ካለ፣ በቡልጋሪያ ያላችሁ፣ በኢንግላንድ ያላችሁ ጀርመን ያላችሁ፣ ፈረንሳይ ያላችሁ፣ አሜሪካ ያላችሁ፣ ጣሊያን ራሱ፣ ግሪክ ያላችሁ፣ ሳውዲ ያላችሁ፣ እስራኤል ያላችሁ፣ የረሳሁትም ካለ ከይቅርታ ጋር በዚህ ሁሉ እህት ወንድሞቻችሁ ስም የከበረ የፍቅር ሰላምታችንን አክብሮታችንን እናቀርባለን። አመሰግናለሁ። ቀጣዩ ወንግዳችን ከካናዳ ስሜ መቆያ ስንታየው ይባላለው። ግን በቅጽል ስሜ ነው የምታወቀው። በቡልጋሪያ ማህበረሰብ መሀል ከቤ በመባል ነው የምታወቀው። ህብረት አላችሁ በዚያ ያላችሁ በውጭ የቫይበር ግሩፕ አለ። ትዝታችንም ትንሽ አጫዎችን ወደ ካቹልካ እንመለስና ወደ መታጠቢያ ቦታ በሰልፍ አሁን እዛ እንደ ታጥበን ከጨረስን በኋላ አዲስ ትታ ለሁላችንም ይታደላል። ያችን ትታ ከመልበሳችን በፊት እኔ ከክፍለ ሀገር ነው የመጣው፣ ከጋሞጎፋ ክፍለ ሀገር እና ለእኔ ማሞቂያ አይቼም ነክቼም አላቅም። ልክ ታጥበን እንደወጣን በሰልፍ እንዲህ ስጠጋ ለካ ካሎሪፈር ሙቀት ያለው ነው። እና ሳላውቅ ተረገምኩኝና እሳት የተነሳ መስሎኝ እና ይሄን ግሩፕ የማረሳው ኮቪድ ተይዤ ለሶስት ወር አንድ ክፍል ቤት ውስጥ ገና የመጀመሪያው ኮቪድ ነው። እና ሆቴል ውስጥ ብቻዬን ነበር ያሉት። ከቤተሰብ መገናኘት አልችልም። ግን የዚህ የቡልጋ ግሩፕ እዛ ካሉ ዘመዶች የበለጠ በየቀኑ እየደወሉ ያንን ክፉ ዘመን እንዳልፍ አደረጉ። ይሄ ካቹልካ ቤተሰብ ያልነው ያለ ምክንያት አይደለም፣ ቤተሰብ የሆነው ነው። ከመሀከላችን ከሀያ አራት እና ከሀያ አምስት የበለጡ ከእኛ ጋር የተጓዙ እርስ በርስ ተዋልደው ቅድሚያት የደረሳል በነገራችን ላይ የልጅ ልጅ ልጅ አይቷል ቦጋ አላበበ እና ውጭ ያሉ ወገኖቻችን ሁለንተናዊ በሆነ መንገዱ እንደዚህ አይነት ዝግጅት ብቻ ሳይሆን የታመመ እንዲታከም፣ ያዘነ እንዲጽናና፣ የተቸገረ እንዲረዳ አያሌ አያሌ ፕሮጀክቶችን በቅርቡ እንኳን ይህ ማህበር ከመሰረትን ከሰባት አመት ወዲህ እንኳን አራት ፕሮጀክቶች ጨርሰናል። ሁለት መኖሪያ ቤቶች ሰርተናል። ሁለት የእኛ ቤጤ ልጆችን በቅድ እና በአላማቸው መሰረት በገንዘብ የራሳቸውን እድል እንዲሞክሩ መንገዶችን አመጃጅተናል ይሄ ሁሉ የሆነው ደግሞ ውጭ ባሉት የካቹልካ ቤተሰቦች ድጋፍ ስለሆነ ለዚህ በጎ ስራቸው ሁልጊዜም በማህበረሰቡም በራሴም ስም በካቹልካም ስም እጅግ አድርገ ያመሰግናል ቡልጋሪያ ስንገባ ብዙ አዲስ ነገሮችን አይተናል ከዛ ውስጥ አውሮፕላን ውስጥ እንደዚሁ ስንሄድ ያው የተወሰነ ያለ ልጁ እዛ ገብቶ ሲጠቀም የሆነ ነገር ነካ መሰለኝ። ያው አውሮፕላኑ ከፍ ዝቅ ይላል እና እሱ ከነካው በኋላ ዝም ብሎ ዥው ብሎ ወደታች ወረደ መሰለኝ። እና ያው ሰውዬው ወጣና፣ ወይኔ ወገኖቼን ፈጀዋቸው እኔ ነክቼ ነው አውሮፕላኑ። ትዝታችን በኢቢኤስ ከቡልጋሪያ ካቹልካ ትዝተኞች ጋር ይመቻችሁ። በላሁኝ እሸት በላሁኝ